ከቻ ከቻልክ አንተም ከሀይሚ ጋር እንድትለያይ ነው የምፈልገው። በአጋጣሚ ደግሞ ጣልቻታለሁ። እሷንም ሀይሚን ራሱ በቃ ምንም አያስፈልግም። እኛ ቤት ሴት እንዲገባ ራሱ ነው ያልፈልግም። ለምን እኔ አራብቲ መልአኩ ራሱ ቢፋታ ያው ሰማንያውን ቢቀድ ደስ ነው የሚለኝ። ምንም ልጁን ይስጡን። ወንድ አይደል የተወለደው? ወንድ ነን። በቃ ወንድ ወንዶቹ ሙሽጋ ተሰብስበን እንኖራለን። ምንም ሴት የሚባል ነገር እኛ ጋር እንዳይመጣ አላህን አብቲ እንዲህ ስልህ ይቅርታ አድርግልኝ። ታላቅ አይነኒ ምትለኝ አይሆንም ብዬ አላውቅም ግን እኔ ከሀይሚ ጋ በጣም ብዙ ነገር ያለ ይልኝ ማለት ሌላ ሌላ ነገር እንኳን ተው። እኔ በከፋይን ሰዓት ብቻኝ በነበርኩ ሰዓት ከጎን የነበረች ልጅ ነች። ታን ታውቃለህ። በጣም ብዙ ደግና መጥፎ ጊዜ አሳልፈናል እና እኔ በምንም ሙ እሷን ማስቀየምን ማጣትም አልፈልግም ማ ማ ምን ማለት ነው ሲጀምር ማታኔ ስንት አመት ሙሉ ከእንትና ጋር ስንትና ደግና ምናምን አሳልፍ ያርል እንደዚህ ቢሆንም አንተ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ አላችሁ አለን እንግዲህ ዛሬም በሃይምና በብሩኬ ነው የመጣሁት እንግዲህ በጣም ያሳዝናል አንዳንድ ሰዎች ሰውና ሰው እንዲለያዩ የሚያደርጉ ሰዎች ብዙ ሰዎች አሉ ማለት ነው ከእንደዚህ አይነት ነገር ይጠብቀን እና ቤተሰብ ቪዲዮ ስጀምሩት በላይክ በሰብስክራይብ በኮሜንት ጀምሮ ብዙዎቻቸው ቪዲዮ ስታዩ ላይክ ሰብስክራይብ ኮሜንት አታደርጉ ማለት ነው። አይከፈልበትም። ላይክ አድርጉም እና እንግዲህ ያው መግቢያው ላይ እንደሰማችሁ ሀይሚ ካንተ ጋር ብትለያይ ደስ ይለኝ ነበረ ብሎ መልስ ሰጥተዋል። እንግዲህ ያው እንደዚህ አይነት ሰዎች ያው ታውቃላችሁ ምቀኛ የሚሆኑባችሁ ሰዎች ናቸው። ከሚስትህ ተፋታ ወይም ደግሞ ከባልሽ ተፈቺ የሚሉ ያው ምቀኛ የሆኑ ሰዎች ናቸው ማለት ነው። እና በጣም ያሳዝናል። እንግዲህ እንደዚህ ማለት አልነበረበትም። እሱንም ደግሞ በአደባባይ ከሀይሚ ጋር ተለያዩ ማለት አልነበረበትም። ባይሆን እሱ ከሚስቱ ጋር እንዲፋታ እናደርጋለን ማለት ነው እንጂ ሀይሚና ብሩኬ መቼም አይለያዩም ማለት ነው። እንግዲህ ከምቀኛ ይጠብቀን ማለት ነው። ብዙ ሰዎች ያው እንግዲህ ታውቃላችሁ፣ ባልና ሚስት ሲሆኑ ተከባብረው ሲኖሩ እንግዲህ አንዳንድ ምቀኛ አይጠፋም ማለት ነው። እንግዲህ ያው ሁላችሁም እንደምታውቁ ሀይሚና ብሩኬ ያው በጣም ነው የሚዋደዱ። በጣም ተከባብረው ነው የሚኖሩ። እንግዲህ ይሄ ሴጣን ነው እንጂ ሰው አይደለም። ሳያፍር ሀይሚ ካንተ ጋር ብትለያይ ደስ ይለኝ ነበረ ብሎ መርስ መስጠት አንነበረበት። ምስሉም ደግሞ በአደባባይ እንግዲህ ሶሻል ሚዲያ ስጠቀሙ ታውቃላችሁ፣ ብዙ ሰው ነው የሚያያችሁ፣ ብዙ ሰው ነው የሚመለከታችሁ። እና እንደዚህ አይነት ምክር መስጠት ለማንንም አይበጅም ነው እምላችሁ። እና ቤተሰብ ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋቸው ንም አትርሱ።